ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ ለውዝ ነው፣ በጥያቄ መሰረት ነው። ስለሆነም ለውዝን ስናመርት ትኩረት ማድረግ ያለብን ምን ላይ ነው? ለውዝ ምን የተለየ ባህሪ አለው? እና የመሳሰሉትን የሚናገር በዓለም ላይ በለውዝ ምርት ቻይና፣ ህንድና ናይጄሪያ ከአንድ እስከ ሶስት የሚጠቀሱ ሀገራቶች ናቸው። በኢትዮጵያ የለውዝ ምርት የሀገሪቱ የግብርና ዘርፍ ጉልህ ድርሻ ያለው ሲሆን ለውዝ ዋነኛ የቅባት እህል ነው። የአገሪቱ የለውዝ ምርታማነት ከሌሎች ሀገራት ጋር ሲነጻጸር ዝቅተኛ ቢሆንም ምርትን ለማሻሻልና የለውዝ ምርት ሰንሰለትን ለማሳደግ ከፍተኛ ጥረት እየተደረገ ነው። ለውዝ ለኢትዮጵያ አዲስ ሰብል እንደሆነ መረጃዎች ይናገራሉ። ጣሊያኖች በ1920ዎቹ መጀመሪያ ያስተዋወቁት በምስራቅ ኢትዮጵያ ሀረርጌ ግዛት ሲሆን ከዚያ በኋላ በምዕራብ ወለጋ፣ ጋሞጎፋ፣ ኢሊባቡር፣ ጎጃም፣ ሸዋ እና ወሎ ቆላማ አካባቢዎች ተሰራይተዋል። እንደ የምርት ደረጃውም በኢትዮጵያ ለውዝ ከሰሊጥና ኑግ በመቀጠል በሦስተኛ ደረጃ ላይ ይገኛል። የለውዝ መገለጫዎችን ለማየት ያህል ለውዝ እንደተገለጸው ሞቃታማና ፀሐያማ አካባቢ የሚመረት ሲሆን ለምግብነትና ለዘይትነት ልንጠቀምበት የምንችል የቅባት ሰብል ነው። የለውዝ የዘር ከረጢት በአፈር ውስጥ ከ3-10 ሴንቲሜትር ርቆ ይፈጠራል። የጥልቀት መጠኑ በእርግጥ ከዝርያ ዝርያ ይለያያል። እንደዚሁ ደግሞ ከአፈር አይነት ጋርም እንደዚሁ ሊለያይ ይችላል። አንድ የዘር ከረጢት ከ2-4 ፍሬዎች ይኖሩታል። የአንድ 100 የለውዝ ፍሬዎች እንደ ዝርያው ሁኔታ ከ30-150 ግራም ይደርሳል። ለውዝ የሌጊዩምስ እንደሚባሉት ሰብሎች ነው። ማለትም ይሄ ጥራጥሬ ሰብሎች እንደነ ባቄላ እንደነ አተር እንደነ ኦቾሎኒ ማነው እንደነ ቦለቄ አይነት ናይትሮጅንን ፊክስ ማድረግ ይችላል። ስለሆነም መሬትን የማከር ባህሪ አለው ማለት ነው። መጠኑ ትንንሽና አበባዎቹ መጠኑ አነስ ያሉ አበባዎች ማታ ከ12 ሰዓት እስከ ጠዋት ሁለት ሰዓት ድረስ ይከፍታሉ እና የፈርቲላይዜሽን የሚካሄድባቸው ማለት ነው። ለውዝ በተፈጥሮ ሰልፍ ፖሌትር ነው። ሰልፍ ፖሌትር ነው ማለት ምንድነው? የወንዴውም አበባ በአንድ ቦታ ላይ የሚገኘው ስለዚህ ፖለኑ እዛው ነው ሴቷ ወይም ስቲግማ ላይ የሚያራግፈው ማለት ነው። የአበባው ወንዴና ሴቴ አካል ከተገናኘ ከሰባት 7 እስከ አስር ቀናት ውስጥ ጽንስ በመያዝ ተመልሶ ወደ መሬት የሚጓዘው የለውዝ አካል ፔግ ይባላል። ፈርትላይዝድ ከሆነ በኋላ ያ ፈርትላይዝድ የሆነውን ይዞ ወደ አፈር ይዞ ይገባል። እና ያ ፔግ ይባላል። ወደ መሬት ተመልሶ እንቡጥ የሚያወጣው ክፍል ፔግ ይባላል። እንዳልኳችሁ ፔጉ መሬት ውስጥ በገባ ከአምስት ከስድስት ቀን ባለው ጊዜ ውስጥ እንቡጥ ይፈጥራል። ፈርቲላይዜሽን በተካሄደ በስልሳ ቀን በኋላ ደግሞ እንቡጡ እድገቱን ይጨርሳል። ለለውዝ ይህን ካልኩኝ ለለውዝ እድገት ተስማሚ ሁኔታዎችን እነይ፣ ከፍታውን ስናይ ለውዝ ከ500 እስከ 1500 ሜትር ከባህር ወለል በላይ ባሉ አካባቢዎች በሰፊው ይመረታል። የሚፈልገው የሙቀት መጠን ከ25-30 ዲግሪ ሴንቲግሬድ ነው። ከ20 በታች ከሆነና ከ35 በላይ ከሆነ የብቅለት ችግር ይገጥመዋል። የሚፈልገው የአፈር አይነት ስናይ ለውዝ በተለያዩ የአፈር አይነቶች ሊበቅል ይችላል። ነገር ግን በቂ ወይም ተመጣ ለአሰልጣኝ እርጥበትና ለምነት ያለው ቀላል አሸዋማ ወይም ሳንዲሉም አፈር ለለውዝ እድገትና ምርታማነት ምቹ ነው። በቀላል አፈር ላይ የተዘራ ለውዝ በቀላል አፈር ላይ የዘራ ነው ለውዝ የብቅለት መጠኑ ከፍተኛ ይሆናል። ፔጉ ያለምንም እንከን ወደ አፈር ይሰርጋል። የነቀላ ስራ ቀላል እንዲሆን በማድረግ የምርት ብክነት ይቀንሳል። አየር በቀላሉ ይንሸራሸራል። ስለዚህ ለውዝን ለመዝራት ለማልማት ከፈለግን ቀላል አፈር ላይ ታሳቢ እንድናደርግ ነው። በለውዝ ማሳ ላይ ከመጠን በላይ ውሃ ሲኖር የተክሉ ስር እድገት ይገታል። በአፈር ውስጥ የአየር ስርዓቱ እንዳይንሸራሸር ያደርጋል። ለውዝ ጨዋማም አሲዳማም ያልሆነ መካከለኛ ይዘት ያለው የአፈር አይነት ይመቸዋል። የማሳ ዝግጅት። የለውዝ የማሳ ከመታረሱ በፊት ከተለያዩ አረሞችና ከትክል ቅሬቶች እየጸዳ መሆን ይኖርበታል። ለለውዝ የሚሆን መሬት በሚገባ ታርሶ መዘጋጀት ይኖርበታል። ይህም የሚጠቅመው ምንድነው? አረሙን ለመቆጣጠር ይጠቅመናል። የውሃ ስርገትን ለማፋጠን ይጠቅመናል። በሽታን ሊያስከትሉ የተለያዩ ጀርሞችን ወይም ነፍሳትን ለፀሐይ በማጋለጥ እንዲሞቱ ያደርጋል። የተስተካከለ ብቅለት እንዲኖር ያደርጋል ማለት ነው እና ይሄ መሬታችንን በአግባቡ ካስተካከልን በኋላም እንደዚህ በቅሬት በሰብል ቅሪቶች አማካይነት የሚከሰቱ ወደ ለውዙ የሚተላለፉ የተለያዩ በሽታዎችን፣ ተባዮችን ማስወገድም ይቻላል። ዘር ዝግጅት ዘር ሲዘጋጅ ንጹህና ቅርፊቱ ያልተላጠ መሆን አለበት። የብቅለት መጠኑ ከ80% በላይ መሆን አለበት። የዘር መጠን የዘር መጠን ከዝርያ ዝርያ ከቦታ ቦታ ይለያያል። ሆኖም ግን ትላልቅ ፍሬ ያለው ዝርያ ስለሆነም፣ ያው ትላልቅ ፍሬ ያለው ዝርያ በርካታ ኪሎ ዘር ሊያስፈልግ ይችላል፣ ትልልቅ ስለሆነ። ትንንሽ ፍሬ ከሆነ ደግሞ መጠኑ አነስ ሊል ይችላል። ስለሆነም የለውዝ ዘር በሄክታር ከ60 እስከ 110 ኪሎ ግራም የተፈለፈለ ዘር ይፈጃል። የአዘራሩን ሁኔታ ስናይ በ60 ሴንቲሜትር ሪጅ በማዘጋጀት ከሪጁ ከ5 እስከ 10 ሴንቲሜትር ጥልቀት ባለው መስመር በማውጣት በየ10 ሴንቲሜትሩ ርቀት መዝራት እንችላለን ማለት ነው። በነገራችን ላይ ለውዝ በዝናብም በመስኖም መመረት ይችላል። የለውዝ ተክል እርጥበት እስካለ ድረስ ከመቶ እስከ 200 ሴንቲሜትር ጥልቀት ድረስ እንትን ስሮቹ ስለሚያድጉ ውሃ ከርቀት መሳብ ይችላል። በመሆኑም ለውዝ ድርቅን ከሚቋቋሙ ሰብሎች ውስጥ ይመደባል። የለውዝ የውሃ ፍላጎት ከፍተኛ ደረጃ የሚደርሰው ከተዘራ በኋላ በስድስትና በስምንት ሳምንት ውስጥ ባለው ጊዜ ነው። ይህም ወቅት የአበባ ወቅት ስለሚሆን ማለት አበባ በብዛት የሚፈጠርበት ጊዜ ስለሆነ፣ የመስኖ ውሃ አሰጣጥ ጊዜና መጠንን ደግሞ በወቅቱ የአካባቢው የአየር ንብረትና የአየር ሁኔታና የአፈሩ ሁኔታ ይወስኑታል። አፈሩ በጣም በጣም ወፍራም ከሆነ መጠነኛ ውሃ ሊፈልግ ይችላል። በጣም የሳሳ ከሆነ ድግግሞች ሊጠይቅ ይችላል። አካባቢው እጅግ ሞቃት ከሆነ፣ በእርግጥ ሞቃታማ አካባቢ ነው የሚመረተው። በጣም ደግሞ ኤክስትሪም ከሆነ ቶሎ የሚተንበት ሁኔታ ስለሚኖር ድግግሞሹ በዛ በዛ ምክንያት ሊወሰን ይችላል ማለት ነው። ማሳ ፈረቃ፣ ለውዝ በአብዛኛው ቦታ በአብዛኛው ቦታ ላይ ከጥጥ በቆሎና ሌሎች አገዳ ሰብሎች ጋር ከተሰበሰቡበት ማሳ ላይ ሊዘራ ይችላል። በተወሰነ ማሳ ላይ ደጋግሞ መዝራት ማለትም ለውዝን መዝራት የጸረ ሰብል ህዋሳትን ክምችት እንዲከሰት ምቹ ሁኔታ ስለሚፈጥር ማሳ ማፈራረቁ የተሻለ ጠቀሜታ አለው። ለውዝ እንደ ዋና ሰብል ሆኖ ብቻውንም ቢዘራም የበሽታ አረምና ነፍሳት ተባይ መስፋፋትን ለመቆጣጠር የሰብል ፈረቃ መጠቀም ተገቢ ነው። ሌላ አሰባጥሮ መዝራትም ይቻላል። ለውዝን ለውዝን ከተለያዩ አዝርት ማለትም እንደ ማሽላ፣ ዳጉሳ እና በቆሎ ከመሳሰሉ ሰብሎች ጋርም በማሰባጠር መዝራት ይቻላል። ሁለት መስመር ለውዝ ከአንድ መስመር ማሽላ ወይም በቆሎ ጋር በመዝራት 32 በመቶ የምርት ጭማሪ እንደሚገኝ ተረጋግጧል በምርምር። ሌላው አረም ቁጥጥር ነው። ዘር ተዘርቶ ከበቀለ በአራት ሳምንታት ጊዜ ውስጥ የለውዝ ማሳ አንድ ጊዜ በእጅ መታረም አለበት። ማሳው በእጅ ከታረመ በኋላ በማከታተል በለውዝ መስመሮች መካከል ያለውን ቦታ መኮትኮት ያስፈልጋል። ለሁለተኛ ጊዜ መስመሮቹ መሃል መኮትኮትና መታቀፍ ያለበት ሲሆን ይህም ስር መሰል ፍሬ ይሄ ስር መሰል ፍሬ አምራች አካሉ ይሄ ፔጎ ያልኳችሁ ነው። ፔጎ በቀላሉ ወደ መሬት እንዲገባና ትላልቅ የዘር ከረጢቶች እንዲያፈራ ይረዳል። ማበቡን ካጠናቀቀ በኋላ ግን ማሳውን መኮትኮት የለብንም። ተባይ የለውዝ በጣም ኢምፖርታንት ተባይ የሚባለው ምስጥ ነው። ምስጥ ምድቡ በአፍሪካ ጓይትል ውስጥ ሲሆን በመሬት ውስጥ የሚኖር ማህበራዊ ተባይ ነው። ንጉስ፣ ንግስት፣ ወታደርና ሰራተኛ በመባል በአይነትና በስራ ድርሻ ተከፋፍለው ይገኛሉ። አንዳንድ ጊዜ የበልግ ዝናብ ዘንቦ ካባራ በኋላ ክንፍ ያላቸው የምስጥ ዝርያዎች ከመሬት ውስጥ ይወጡና ክንፋቸውን በማራገፍ ወንድና ሴት በመሆን እየተያያዙ እንደገና ወደ መሬት ውስጥ በመግባት አዲስ ህብረት ይፈጥራሉ። አንዳንድ የምስጥ ዝርያዎች ደግሞ ትላልቅ የአፈር ኩይሳ ያበጃሉ። ምስጥ የተክሉን ስር በመጋጥና በመቦርቦር ይመገባል። የተመገበውን የስሩን ባዶ ቦታ በአፈር ይሞለዋል። ተክሉ ይጠወልጋል፣ ከዛም ይደርቃል። በተጋለጠው የተክሉ ክፍል ወይም ሽፋን መርዛማ ፈንገስ ሊገባና ሰው በሚመገብበት ጊዜ ሊመረዝ ይችላል። መቆጣጠሪያ ዘዴውን ለዚህ ተባይ ተብለው የተመከሩ ኬሚካሎችን መጠቀም። ለምሳሌ እንደ ማላታይን፣ ዲያዚኖን። ማላታይን በዱቄትም በፈሳሽም አለ እንደ ዲያዚኖንም የሚጠቀሱ ናቸው። ለምስጡ በመሬት የላይኛው ክፍል የሚገኝ ከሆነ በችግኝ ማጠጫ ቆርቆሮ መድኃኒቱን ከውሃ ጋር በመበጥበጥ መርጨት ወይም ዱቄቱን መነስነስና አፈሩን ከ10 እስከ 20 ሴንቲሜትር በመቆፈር ከመድኃኒቱ ጋር መደባለቅ ያስፈልጋል። ምስጡ ኩይሳ ያበጀ ከሆነ መድኃኒቱን በጥብጦ በኩይሳው ቀዳዳ መጨመር ኩይሳ አሁን ማፍረስ ንግስቲቱን መግደል ሌላኛው ነው። በአካባቢው በብዛት የሚከሰት ከሆነ ዘር ከመዘራቱ በፊት በፀረተባይ ተባይ መድኃኒት ማሸት ይሄ ይመከራል። ሌላኛው የለውዝ ትልቁ ችግር አልፋቶክሲን ነው። ይሄ ስለዚህ ከዚህ ጋር ተያይዞ በማቀርበው ቀጣይ በማቀርበው ፕሮግራም ይዤ እመለሳለሁ። ትኩረት እንዲሰጠው ስለፈለኩ ማለት ነው። ምርት መሰብሰብ ነው። ከዛ ቅጠሉ እንግዲህ ምርት የምንሰበስበው ቅጠሉ ቢጫነት መልክ ሲይዝ አንዱ አመላካች ነው። ሌላው ፍሬውን ፈልፍለን ማየትና የፍሬውን ሽፋን፣ የውስጠኛው አካል ቡናማነት ወይም ጥቁር አብረቃራቂ መልክ ሲያሳይ፣ ፍሬው በሽፋኑ ውስጥ ሙሉ ሆኖ ሲታይ ተክሉ ለመሰብሰብ መድረሱ ዋነኛ ምልክቶች ናቸው። ነቀላ፣ የተክሉ አብዛኛው ክፍል መድረሱ ከተረጋገጠ በኋላ ነቀላ መጀመር አለብን። አፈሩ አመቺና ልል ከሆነ በእጅ መንቀል ነው። ነገር ግን የጥብቀት ባህሪ ካለው በተወሰነ ደረጃ ሳሳርገን ውሃ ልንሰጥና ልናላለው ይገባል። አለዛ ምርቱ ይባክንብናል። ምክንያቱም አፈሩ ከጠበቀ እሱን ብንነቅል አፈር ውስጥ የሚያስቀርበት ሁኔታ ስለሚኖር ማለት ነው። ማድረግ የለውዝ ምርት ፀሐይ ለአንድ ሳምንት በደንብ እንዲያገኘው በማድረግ ማድረቅ ይገባል። የለውዝ ምርት ከ10 እስከ 12 የእርጥበት መጠን መያዝ ይኖርበታል። በበቂ ሁኔታ ካልደረቀ ለሻጋታ ወይም አፍላቶክሲን ያጋልጣል፣ ጥራቱም ይቀንሳል። መፈልፈል፣ ለውዝም በመፈልፈል ወዲያው ለገበያና ለምግብ ማቅረብ ይቻላል። ለውዝ ተፈልፍሎ ከአንድ ወር በላይ ማቆየት ለተባይ ጥቃት ያጋልጣል። የምርት አያዝ በማከማቻ መጋዘኖች ለለውዝ መዘጋጀት ያለበት ማከማቻ ነፋሻማና እርጥበት የሌለበት መሆና ይገባዋል። ለውዝን በተለያዩ መልኩ ማከማቸት የሚቻል ሲሆን ለአጭር ጊዜ ለማከማቸት ንጹህ ደረቅና ነፋሻማ ማከማቻዎች እንዲሁም ለረጅም ጊዜ የሚቆይ ከሆነ በቀዝቃዛ ቤት ወይም ኮልድሩም ማከማቸት ይቻላል። ለውዝ ከተፈለፈለ በኋላ የዘር እርጥበቱ ከላይ እንደጠቀስኩላችሁ ከ10 እስከ 12 ፐርሰንት ሆኖ ንጹህ ደረቅና ነፋሻማ በሆነ ማከማቻ ውስጥ ማስቀመጥ ያስፈልጋል ይላል። ዛሬ እንግዲህ ስለ ለውዝ ነው እንትን ለመግለጽ የሞከርኩት። ቅድም እንዳልኳችሁ ከዚህ ቀጣይ ክፍል የማዘጋጀው ስለ አልፋቶክሲን፣ ምክንያቱም ስለ ለውዝ ካወራን አልፋ አብሮ መነሳት ያለበት ስለሆነ ማለት ነው። ይሄ በጣም ሲሪየስ የሆነ ችግር ስለሆነ ለሰውም አደጋ ነው፣ ለእንስሳትም መኖነት እንደዚሁ ሲቀርብ አደጋ ስላለው ማለት ነው። በዚህ ዙሪያ በሰፋ አርጌ በቀጣይ መለሳለው። ለአሁን እዚህ ጋር አቆማለው። ቸርኖን ቻው